ውዴት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝዝት ይበልልኝ። ዛሬ ቆዳችን ላይ የሞተውን ቆዳ እና ቆዳችን ለስላሳ ማራኪና አንጸባራቂ ንጹህ ቆዳ አንዳንዴ በብርዴ የተሰነጣጠቀ የተጎዳ ቆዳ ከገላችንን እጃችንን ለፊት አይሆንም የገላና ለእጅ ነው። ይሄ ቆንጆ የቡና የሰውነት ስክራፕ ሰርች የላችኋለሁ። በጣም ነው የምትወዱት። ተጠቀሙት። ቪዲዮውን እያያችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ፊደልዬ ነች ወዳችኋል። አሰራሩን አሁን አሳያችኋለሁ። ላይክ እና ሼር ሰብስክራይብ መደረግ እንዳይረሳ። እንግዲህ ውድ ቤተሰቦች ቀጥታ ወደ እስክራፑ አሰራር ነው። አንድ ሰው እንደዚህ አይነት ሰፋ ያለ ሰሀን ነገር አዘጋጁ። የሚያስፈልገን ነገር ቡና የፈለጋችሁትን ያክል መጠን መጠኑ ችግር የለውም ስኳር የፈለጋችሁትን ያክል ንጹህ ማር የፈለጋችሁትን ያክል ኮኮናት የትኛውም አይነት ኮኮናት መሆን ይችላል የገላ መታጠቢያ ባዝ ኦር ሸዋር ጄል የፈለጋችሁትን መሆን ይችላል እኔ ትንሽ ሎሚ አደርግበታለሁ ሎሚ አለማድረግም ትችላላችሁ ምንድን ምንድነው የሚያስፈልገኝ ከፈለጋችሁ ቡናውን እያንዳንዱ ነገር በተመሳሳይ መጠን ማድረግ ትችላላችሁ ግን ምንም የሚያመጣው ችግር የለም ሰው መጀመሪያ ቡናዬን አደርጋለሁ። ቡናው እንዴት ነው ያገኘሁት ብዬ ልንገራችሁ ቤተሰቦች፣ ያው ያስቀመጥኩበት ይታያችኋል። ቡና ከተጠጣ በኋላ አተላውን አጥልዬ የሚደፋውን አተላ ሁሉ ጊዜ አስቀምጠውና እንደዚህ የሰውነት ስክራፕ እሰራበታለሁ። ይሄ እጃችን፣ ሰውነታችን፣ ገላችን ገላችሁን ከመታጠባችሁ በፊት ስኳሩን ጨመርኩኝ። ገላችሁን ከመታጠባችሁ በፊት ቤተሰብ፣ ስኳር የትኛውንም ስኳር መጠቀም ትችላላችሁ፣ ችግር የለውም። ሰው እንደዚች አይነት እቃ ያስፈልጋችኋል፣ ማቀላቀያ ማለት ነው። ከዛ ምን አድርጋለሁ ማሬን ይጨምራለሁ። ሰውነታችን ላይ ያለ ይሄ በብርድ የተጎዳ ክርችፍ ያለ ምንም አይነት እንትን ያለው ቤተሰቦች፣ ድርቀት ምናምን የሚያስቸግራችሁ ከሆነ በቃ ሰውነታችን ላይ ዴድ ስኪንን በአጭሩ የሞተውን ቆዳ ሰውነታችን ላይ ያለውን የሞተ ቆዳ በደንብ ያነሳልናል። ሶ ለስላሳ ማራኪ ገላ። በጣም ብዙ ጊዜ አሁን ለስላሳ ቆዳ እናያለን ያለን ብዙ ጊዜ ማስክ የሚጠቀሙ ኦር ስክራፕ የሚጠቀሙ ናቸው። ሶ እንደዚህ አድርገን ደግሞ የፈለጋችሁትን ያክል የሸዋር ጄል ሳሙና፣ የገላ መታጠቢያ ሳሙና ማለት ነው። እንደዚህ ሰርታችሁ ረዥም ጊዜ መቀመጥ ይችላል። ኮኮናቱን ደስ ያርጋችሁ አንድ ሁለት ማንኪያ የሚሆን ታደርጉበታላችሁ። ምንም ፕሮሰስ የለውም። በቃ አለቀ አለቀ። ቤተሰብ እንደዚህ አደባልቀዋለሁ። ገላዬን ከመታጠቤ በፊት በዚህ ሰውነቴን እሽት አድርገዋለሁ። እንዳለው የሞተውን ቆዳ ሲያነሳልኝ እዩ ስቲ፣ በስማም ሲያምር! ጉረሱ ይጉረሱኝ፣ ጉረሱ ይጉረሱኝ አይልም። ከዛ በዚህ እሺ ታድርጋችሁ ልክ እንደዚህ ላሳያችሁ። እንደዚህ አድርገን ሙሉ ገላችሁን ሰውነታችሁን እያንዳንዱ ሰውነታችን እንደዚህ አድርገን በእጃችን መጀመሪያ ፍርክክክክክ እናደርገውና የሞተውን ቆዳ ያነሳልናል። ከዛ ሙልጭ አርጋችሁ ትታጠቡታላችሁ ማለት ነው። እጅን ራሱ ታጥቤ ለውጡን አሳያችኋለሁ። ከዛ በእቃችሁ አርጋችሁ ማስቀመጥ ነው። ቤተሰብ እንደምታዩት ይታያችኋል፣ ልስላሴው በስመ እንዲያርጋችሁ፣ ሙሉ ገላችሁን ውብና ንጹህ ማድረግ ትችላላችሁ ማለት ነው። ተጠቀሙት፣ ትወዱታላችሁ። ከዛ እኔ እንደዚህ አርጌ እቃዬ ውስጥ አስቀምጣለሁ። ከፈለጋችሁ እንደዚህ አድርጋችሁ፣ ይሄ ለብዙ ጊዜ ነው የሚያገለግለው። ትንሿ በቂ ናት። ሙሉ ገላችሁን በደንብ ማዳረስ ትንሹ በጣም ከሚባለው በላይ በቂ ነው። ስለዚህ ቡና ከጠጣችሁ በኋላ አተላ አይደፋም። ኦኬ ቤተሰቦች ኢቭን እንኳን የሸዋሩን ጄል ማግኘት ካልቻላችሁ የምንታጠብበትን ሳሙና ፍቅፍቅ አድርጋችሁ በደንብ አዋህዳችሁ ማማሰል ትችላላችሁ። ይቺን እራሱ ጠጠጠጣ አድርጌ ነው ሽት እጄ ሰውዩስ እንዴት እንደሚያምር ተጠቀሙት። ትወዱታላችሁ። እጥር ምጥና አድርጌ እንደዚህ አርጋችሁ፣ ፊሪጅ ራሱ አይደለም የትም ቦታ መቀመጥ ይችላል። ወዳችኋለሁ። ላይክና ሼር ማረጋችሁን እንዳትረሱ።